ያቆታ ላይ እሱ ተው፣ ችግር እንደው ማቋለ ሞጣ ማውቀው የኦነግ አባል ነው። በግብጽ አድርጎ በሱዳን ምናምን አውሮፓ ገብቶ ከእርሶ ጋር ተገናኝቷል። እሱ ይገናኝም ምን እሱ አይመለከትም፣ የግል ጉዳይ ነው። የግል ጉዳይ አይደለም። እኔ ፎቶውንም እኔም እኮ ነው። ኦነግነትን በደም እቀላቀላለሁ ብለው ከልጁ ጋር ግንኙነት አድርገዋል። ለማድረግ መውጣ ይሄን ምን ትለዋለህ? ልመልስ ወይስ ልውጣ? ጉድ ፍቻ ነች ማለት ነው። የሆነ አንድ ነገር ልንገር፣ በጉድ ፍቻ ነው የተቀላቀለችው። እትዬ ወርቄ አማራም አይደሉም፣ ትግራይም አይደሉም። ካስተዳደጋቸው በጉድ ፍቻ ኦሮሞ የሆኑ ናቸው። ከምን ብሄር ሄደው አይታወቁም። ኦሮሞነትን በደም እቀላቀላለሁ ወይ ደግሞ ኦነግነትን በደም እቀላቀላለሁ ብለው የሆነ ራስ ታለ አይቼዋለሁ። አንተ ተው፣ አይተዋል። ሞጣ ልጁን የሆነ የሚያነቅሰው ጸጉር፣ አለቀልኝ በቃ። አላዩትም? ሞጣ አይቼዋለሁ። የሚያነቅሰው የሚያነቅሰው አረ፣ ፀጉሩ ነው ሽሩባ ተሰርቶ ይበል። አሳይቸዋለሁ። ለምንድን ነው ግን ጅቦ ነው ሌላ ተቆርጦታል? ያሳዩን ፎቶውን የሆነ ሸኒያ ባል ብያለሁ ሞታ መጀመሪያ ወይ መከራ! እዛ ላይ ሞጣ ቁሌታም ሴት እናቴ ትሙት ብታያቸው፣ በጣም ነውላ። እርሶ እርሶ የቆላት እግዚአብሔር በፒኪኒ ትጨፍርልኝ ነበር። የዛሬ ነኝ እኮ ነኝ እናቴ ትሙት

በትየሻምጣ ቪዲዮ፣ እግዚአብሔር አንተ! አሁን እኔ በቢኪኒ አይተኝ? ቢኪኒ መልበስ የጀመርኩት ራሱ ከቲክቶክ በኋላ ነው። ቲክቶክ ላይ ከመጣው ነው እንጂ እኔ ነው፣ አንደኛ እኔ የክፍለ ሀገር ልጅ ነኝ። እሺ፣ ነገር ያለው እንደዚህ አይነት ነገር ነው። ወሪያ አወራለሁ እንጂ በተግባር ዜሮ ነኝ። እሺ ወርቄ ፎቶውን ያሳዩን። ዝም በል አንተ ደሞ፣ የማይመስል ነገር ጣልንበት። አክቲቪስት እኮ ነው። ተቀልጃለሽ። ፎቶውን ያሳዩን መጀመሪያ። ቅድም አሳይቻለሁ። አሁን ያሳዩን። እኔ ልጁን ስለማቀው አሁን ስለገባኝ ያሳዩን እሱ ያለኝ ፎቶ ፎቶ ሳይሆን ቪዲዮ የላኩልኝ ነው። የሆነ አበባ ይዞ ምናምን ከእርሶ ጋር ግንኙነት ያደረገበት ፎቶ ነው። አሎ። እሱ የሆነ ኃይለኛ አባል ያውም ሱዳን ላይ ድርድር ሲያደርግ የነበረ እኮ ነው። በወያኔ ጊዜ አገር ወያኔ እየመራ እንዳለ እሱ ሱዳን ላይ ድርድር ያልጠለፉት አክቲቪስት የለም። እኔን ራሱ ለመጥለፍ ሞክረው ነበር። እኔ ግን ብብት ሆን አይቻለሁ ብልት ሆን አይቻለሁ ሞጣ ሞጣዬ በውስጥ በኩል እንደውም ማለት ነው። እሱ አንድ ቀን ከኔ ጋር ቁጭ ብሎ አደርና ማለት ነው። ከዛ መቼ እንገናኛለን? የምር ሳውዲ አረቢያ ና ያለኝ እግዚአብሔርን ሞታ ሳውዲ አረቢያ ምንት እንደሚያምር ብታይ ጥላቱ አሳያለሁ። ሪካርድ ሲያወራኝ ፎቶ እንዲህ ጠንጋለሁ። ይሄ አፉ ነው የሚታየው፣ አፉ ጥቀርሻ። ከዛ እንዲ ኮፍያ እያደረጉ ከዛ በቃ እንዴት ነው ምናምን ነገር ብንጀናጀን ምናምን አለ። በቅርብ እንትን እገባለሁ፣ ምንድን ነው ዩሮፕ ነው ምናምን እገባለሁ። ከዛ በኋላ ሳያጅ ሆኖ አፉን ከፍቶ የተኛው ሰውነቱ ሲያምር ቀልጥ ያለ ልጅ ነው። ከዛ በኋላ ምን አለኝ መሰለህ? ለምን ሳውዲ አረቢያ አትመጪ? ከዛ በኋላ እኔ ከአንተ አይነት ቀልደኛ ጋር የምቀልደው ምን ጊዜ የለኝም አልኩት። ስለው ቀመደኝ ቀመደኝ የምር ብሎ ማለት ነው። ታፎቱን ግለቱ ምናምን እያለ ወይ አዎ ምናምን እያለ እንትኑ ሳይዘጋው ሳይዘጋው አንድ አድርጌዋለሁ። ሞጣ ነግሬያለሁ። ተፋዬ ያሳስታል።